ሰላም ሰላም በመላው የዓለም ዳርቻ ላላችሁ ተመልካቾቼ፣ ባላችሁበት ጤና ሰላም እየተመኘሁኝ እንግዲህ እንደ ጠየቃችሁኝ መሰረት በአማርኛ አቅሪብልን ለሚሉ በጣም ተመልካቾቼ በኮመንትም በውስጥ መስመርም ደውለው በመጠየቅ ለምን በአማርኛ ያቀርብሽውን ነገር በአማርኛ ታረጊውም ባሉኝ መሰረት ለዛሬው ትንሽ ያቀረብኩትን ሁሉ ነገር ሰብሰብ አድርጌ አንድ ላይ ለማቅረብ ሞክራለሁኝ እና ወደዛው ከመግባቴ በፊት እንደዚህ ቆሜ እንደዚህ ቁጭ ብዬ ያሳለፍኩትንም ሁሉም ነገር ለመንገር ላበቃኝ አላህ ሽኩር ለሱ ይግባውና አልሐምዱሊላህ ለዚህ ላበቃኝ አልሐምዱሊላ ላለሁኝ። ከዛም በመቀጠል እንዲሁም በህመሜ ዙሪያ እስከ ዛሬው ድረስ ስላልተለያችሁኝ ሁላችሁም ወዳጆቼ፣ ቤተሰብም፣ ጓደኛም ሁሉም በአጠቃላይ ላደረጋችሁልኝ መተባበር ሁሉም ከልቤ አመሰግናለሁኝ። እንግዲያው ስለምታውቁኝ እንዳለ ሆነው ትንሽ የኔን ማንነት ደግሞ ትንሽ ለማስተዋወቅ ያህል ስሜ ሰሚራ አብዱ ናስር እባላለሁኝ። ተወልድ ተወልጄ ያደግኩት ደግሞ ከተማ አስመራ ውስጥ ነው። አሁን የምኖሩበት ደግሞ በስዊዘርላንድ ሀገር ነው፣ እና ወደ ነገሩ ከመግባቴ በፊት ደግሞ ያው የአማርኛ ትንሽ የመሳሳት ወይም የቃላት ስህተት ሊኖር ስለሚችል ይቅርታ አስቀድሜ ይጠይቃለሁኝና እንዲያው ወደ ገደለው ልግባ እና ዋናው ርዕሱ እንደተከታተላችሁት ወይም ደግሞ ትንሽ ኮንሰፕት አግኝታችሁ ይሆናል ግምታለኝ። እሱም በሕይወቴ ወይም ደግሞ በእኔ ጤና ዙሪያ ለመናገር ከዛውም በሴቶች እህቶቼ፣ ልጆቼ፣ እናቶቼ ለሚደርስ ነገር አስቀድመው የሆነ ኢንፎርሜሽን ሊያገኙ ከኔም የሕይወት ተመክሮ ደግሞ ትንሽ ነገር ያገኛሉ ወይም ደግሞ ይማሩበታል ወይም ደግሞ የሚጠቅም ነገር ያገኙበታል በሚል ሀሳብ ስለሆነ ፕሮግራሙን እስከ መጨረሻ ድረስ እንድትከታተሉኝ አስቀድሜ እጠይቃለሁኝ። እንግዲያውስ የጀመረው ምንድን ነው ወይም ደግሞ ምንድን ነው ያጋጠመሽ? ካላችሁኝ የዛሬ ሁለት ዓመት ገደማ ይሆናል የመጀመሪያ ቪዲዮን እየተናገርኩኝ ነው። አሁን የጡት ካንሰር እንዳለኝ ነገሩኝ። እና ህመሙ ወይም ደግሞ ስሜቱ እንዴት ነበር? እንዴት ብለሽ ነው ያወቅሽው? ለሚለው ጥያቄ ደግሞ በመሰረቱ እኔ አስመራ እያለሁኝ ትንሽ የጡት ህመም ይሰማኝ ነበር። በጊዜው ግን የነበረ የህክምና ቴክኒክ ትንሽ እስከዛውም ደረጃ ስላልነበረ ምንም የታወቀ ነገር አልነበረም። ያው ትንሽ ከነ ህመሙ ከነንትኑ ወደ ስደት ወጣሁኝ እና እዚህ ታይቼ ደግሞ ያው የሆነ ነገር አለብሽ ተብሎ ወጥቶ፣ ግን በወቅቱ ምንም አይነት ካንሰር አልነበረም እና ታከሜ የነበረኝ ህመምም ሁሉም ነገር ተወኝ ማለት ነው። ከዛ ቆይቼ ግን ያው ከሁለት አመት በኋላ ይሄ ኦፕራሲዮን ያሮኩበት 2017 ሲሆን ከዛ በ2022 ደግሞ የሆነ ነገር ፈሳሽ ከጡቴ እየወጣ ማየት ጀመርኩኝ። ፈሳሹ ምንድን ነው ብዬ ደግሞ በጣም ተጨንቄ ወደ ሕክምና ሲሄድ መርመራ ተደርጎልኝ ምንም ነገር እንደሌለኝ እንዲያውም በየስድስት ወሩ ኮንትሮል ለማድረግ ሐሳብ ሰጡኝ እና ባሉኝ መሰረት በየስድስት ወሩ እየሄድኩኝ ቼክ አደረግ ነበር። ምንም የለም ምንም የለም እየተባለ፣ እኔ ግን ምንም እንቅልፍ ሊወስደኝ አልቻለም። ምክንያቱም የፈሳሹ ነገር ምንድን ነው? ከለሩ እየቀየረ ትንሽ ቡናማ የነበረው ወደ ደም እየተቀየረ ሲሄድ ይበልጥ እየተረበሽኩኝ፣ ነገሩ እያሳሰበኝ ይመጣና ሐኪሜን አናገርኩት እና ሄጄ ያልኩት እኔ ይሄ ነገር ምንም ነገር እንትን ምን ምንድን ነው የሚባለው የሆነ ነገር እርጋታ ወይም ደግሞ ሰላም ሊሰጠኝ ስላልቻለ የሆነ ነገር መፍትሄ ይፈልጋለው ስለው ምን ልናደርግልሽ ይፈጋለች በቃ አትሊስት ኦፕራሲየን ተደርጌ ኦፕራሲየኑ ተደርጎ ውስጡ ያለበትን ነገር መታወቅ አለበት ብዬ ጠየቅኩትኝ ማለት ነው እና የጥያቄም እንትን ብሎ ያው አክሰፕት አድርጎት አረኩኝ። ከዛ በኋላ ቆይቼ ያው የሪዛልቱን ለማወቅ ሆስፒታል ከአስር ቀን በኋላ ያው ያለውን የቁስሉን ሁኔታ ለማወቅ ሲሄድ ሶስት ሐኪሞች ቁጭ ብለው ሳገኛቸው ነገሩ የጤና እንዳልሆነ ያኔ ነው የገባኝ። እና ያው የነገሩኝ ነገር መጥፎ ዜና ነው ያለን እንደዚህ እንደዚህ አለሽ ሲሉኝ በወቅቱ በእውነት ነው የምላችሁ በቃ ምድርና ሰማዩ በጣም ነው የዞረብኝ። ቃሉ ራሱ ስትሰማው እንዴት እንደሚያስደነግጥ ማንም ሰው የሚስተው አይመስለኝም። እና በጣም ተደናግጬ እሱን በሰማው ምንም ምንም በቃ ኮንትሮል ማድረግ አልቻልኩትም። የነበረው ጭንቀት በጣም የተለየ ነው እና እንደዚህ ነበር ያጋጠመኝ ማለት ነው። ወደ ሁለተኛ ቪዲዮ ስቻገር ደግሞ የሁለተኛው ደግሞ ምን ነበር፣ ከዛ በኋላስ ምንድን ነው ያደረኩትኝ ወይም ደግሞ ምንድን ነው ቀጣዩ እርምጃስ ምን ነበረ ለሚለው ደግሞ ያው እሱንን ውጤት ካወቅኝ በኋላ ያሉኝ ነገር የመጀመሪያው ኦፕራሲዮን በከፊሉ የጡቱን ክፋል በከፊሉ ተወስዶ ከዛ ደግሞ ራዲኤሽን የሚባል ወይም ደግሞ በጨረርታ ሕክምናውን እንዳደርግ ነበር እየጠየቁኝ። እኔ ግን አልፈልግም፣ ጡቴ በሙሉ መነሳት ነው የምፈልገው ብዬ በጠየቁት መሰረት ተነጋግረው ያው አክሰብት አርገውት ጡቴ ሙሉ በሙሉ ይሄ የቀኝ ጡቴ ነበር በወቅቱ እና ሙሉ በሙሉ ተነቀለ። ከዛ ቀጥሎ ምንድን ነው ያጋጠመው ካላችሁ፣ ያው ችግሩ በዛም አላበቃም ማለት ነው። ይሄ የግራ የቀኝ ጡቴ ተነቅሎ ቁስሉን፣ ሁሉንም ነገር በቃ ይተወኛል አሁን እንግዲህ ችግር የማልቀዋል ብዬ ባሰብኩት ጊዜ፣ ባላሰብኩት አጋጣሚ ደግሞ ከሶስት ወር በኋላ መሰለኝ የግራ ጡቴ ደግሞ እንደ በፊቱ ትንሽ የፈሳሽ ነገር ለማውጣት ጀመረ። አሁንም ሌላ ጭንቀት፣ ሌላ ሀሳብ፣ ሌላ ፍርሃት ማለት ነው። ከዛም እንደ ዱሮው ማለት ነው ሕክምና ነው ሮጦ መሄድ። ወደ ሕክምና ሄድኩኝ። ሕክምና ስደርስ ደግሞ እንደተለመደ ዋሉኝ። እንግዲህ ይሄ ነገር በየሶስት ወሩ ኮንትሮል ልናረክ እኔ አልፈልግም፣ ይሄም መነሳት አለበት። ከዛ አሉኝ፣ እኛ ጤነኛ ጡት አናነሳም፣ ግን አትሊስት ምንድን ነው እንነጋገርበታለን። ይሄ የቱሞር ቦርድ የሚባሉ አሉ እና ከእነሱ ጋር ስብሰባ ተደርጎ እነሱ ደግሞ ያሉኝ ምንድን ነው እንግዲያው አይተው ያው ነገሩ የቀኝ ጡቱ መሰረታዊ ችግሩ እንደዚህ ብሎ ስለጀመረ ይሄኛውም የመቀየር እድሉ በጣም ከፍ ያለ ስለሆነ ይሄኛውም እንግዲህ እኛም ቢነሳ የሚል ግምት ወይም ደግሞ የሚል ሀሳብ ነው ያለን ሲሉኝ፣ ሁለተኛ ቀኝ የግራ ቀኝ ጡቴም አስወገዱት ማለት ነው። እና እንግዲህ ውድ ተከታታዮቼ እንግዲህ ጡት መነሳት ማለት ወይም ደግሞ ሁለት ጡት ማጣት ማለት ለአንዲት ሴት በጣም ምን ያህል ከባድ እንደሆነ ማንም ሰው የሚዘነጋው ነገር አይደለም። በዚያው መካከል ያካፈሉኝ ነገር ምንድን ነው? ያኔ የጡት ልክ ኢምፕላንት አይነት ወይም ደግሞ የፕላስቲክ አይነት ተደርጎ የሚደረግ የጡት አይነት የሚያስፈልገኝ ከሆነ ጠየቁኝ። በጊዜው አልፈልግም አልኩኝ። እስካሁንም ምርጫዬ ያው እንግዲህ አልፈልግም ነው። ሌላ ለሚፈልጉ ግን ማድረግ የሚችሉበት አጋጣሚና እድል አለ ማለት ነው። እንግዲያው ሁለተኛ ቪዲዮ ይሄ ይመስል ነበር ሶስተኛው ቪዲዮ የተናገርኩት ደግሞ ምን ነበረ አጠቃላይ መልእክት በተለይ በተለይ ህሙምን ስንጎበኝ ማድረግ ያለብን ጥንቃቄዎች ማለት ነው ምክንያቱም ሳታውቀው በማወቅም በአለማወቅም በምታውቀው ቃላት የሰውን ልብ መስበር ስለሚቻል ከዚህ ነገር ለመቆጠብ እኔ ደግሞ ያጋጠመኝን ትንሽ እንትን አጋርቼ ነበረ። ምክንያቱም አንዳንዱ ሰው በጣም ከመደንገጡ ወይም ከመራራቱ የተነሳ ልክ በጣም ነው የሚያካብደው። እና እንዴ ምንድን ነው እንደዚ የሆን ምንድን ነው ምናውምን ደህና ነኝ እያልከውም እንዴ ዝም ብላ ነው ደህና ነው የምትለው እኮ ታማለች እኮ ምናምን የሚሉ ኮመንት ነበረ። አንዳንዶች ደግሞ በሚጽፉት ኮመንቶች ላይ በጣም ኃይለኛ በሽታ እንደያዘሽ ነው የሰማሁትኝ እና አላህ ወይም ደግሞ ምሕረት ያውርድልሽ ጤና ይስጥሽ ምናምን የሚል እና ምን አስፈለገ ክብደቱ ማንም ሰው የሚያውቀው ነገር ነው እና እንደዚህ ነገሮች፣ ቃላቶች መጠቀም በጣም አስፈላጊ አይደለም ለማለት። ሁሉም መዘርዘሩ እዚህ እንትን አይልም፣ ግን እኔ ያው እንግዲህ የሚቻል ከሆነ ጥሩ ጥሩ ቃሎችን ወይም ደግሞ መልካም በመናገር ህሙማንን ማበረታታት ያለበትን ጭንቀት ማስረሳት፣ ከዛ በዘለለ ደግሞ የማትችል ከሆነ በቃ አላህ ሽፋ ያውርድልህ፣ ያውርድልሽ ወይም ደግሞ ጤና ይስጥሽ ብሎ አጭርና በጣም ጸዳ ያለ መልእክት ማስተላለፍ ይቻላል። የማትችል ከሆነ ደግሞ ዝምታ ዝምጣ ደግሞ በጣም ቆንጆ ነገር ስለሆነ ዝም ማለት ደግሞ በጣም ጥሩ ነው ብዬ ነበር። ከሰው የሰማሁትን እና እኔ ጋ ያጋጠመኝን በጣም ኃይለኛ የሆኑ ቃላቶች ሳስተናግድ ስለነበርኩኝ፣ እንዲው ያው ሰው ሆን ብሎ አንተን ለማጥቃት አይደለም፣ ግን ያው እንግዲህ በዛም በዛም ብሎ ሞራል መነካቱ አይቀርምና ከዚህ ከዚህ ነገሮችን ለመቆጠብ ያህል ያቀረብኩት ቪዲዮ ነበረ። ከዛ ባለፈ ደግሞ ወደ አራተኛ ቪዲዮ ስንሸጋገር ደግሞ እኔ ያቀረብኩት የሆነ ፍሩት ነበር። ፍሪቱ ደግሞ የግራቪዮላ ወይም ደግሞ ሳውር ሶፕ ይባላል በእንግሊዝኛ። እና በጣም ጠቃሚ ነው ይሄ ነገር። በጣም የተነገረበት በሶሻል ሚዲያም በጣም በብዙ ነገር ታዋቂዎች ያጋሩት ነገር ነው። እኔ በበኩሌ ባርባራ ኦኔል የምትባል የሃርባሊስት ናት ሴትየዋ እና እሷን በጣም ነው መከታተላት። ከእሷ ያገኘሁት ነገር ነው። ሌሎቹም ብዙ ያወሩበታል። እሱ ነገር በጣም ለካንሰር ሴሎች በጣም እንደሚያጠፋቸው እንደሚገድላቸው ነው የሚነገረው። እና እኔ ደግሞ ፍሪቱን እዚህ አቅርቤ በጁ ሳርጌ ለሰውን አሳይቻለው። አሁን በደረሰኝ መረጃ ደግሞ በኢትዮጵያ እንደሚገኝ አምባሾቅ አይ ቲንክ በኢትዮጵያ ስሙ ኤርትራ ላይ ደግሞ አኖና እንደሚባል በኡጋንዳ በሳውዝ አፍሪካ በመላው የዓለም እንግዲያው በብዛት እዚህ ያለሁበት አገር ደግሞ የስሪላንካ ሱቅ የኤሽያን ሱቅ እንደሚገኝ የኔ ተመልካቾች በኮመንት ገልጸውልኛል። በዚህ አጋጣሚም በጣም አመስገን ፈልጋለሁ። ምክንያቱም እኔ እንደዚህ የሚገኝ አልመሰለኝም ነበርና ተመልሼ አመሰግናለሁኝ፣ ለኢንፎርሜሽኑ ማለት ነው። በመጨረሻ ደግሞ በአምስተኛ ቪዲዮ ያቀረብኩት ደግሞ ምን ነበረ መልስ ለጠየቃችሁኝ ጥያቄዎች ያጠነጠነ ነበር እና ጥያቄዎቹ ያው በእኔ ዙሪያ ምናረክሽ ወይም ደግሞ ሌላ ሌላ ደሞ የፍርሃት ያለባቸው እንደዚህ እብጠት ነገር አየንና፣ ምን እናረግ ምናምን የሚሉ ነበሩና የኔ አስተያየት ወይም ደሞ የኔ ሀሳብ የኔ ምክር ምንድን ነው ብትሉኝ የሆነ ነገር ቢሆን ቶሎ ብሎ ሕክምና መሄድ የሕክምናን ምክር መውሰድ ነው የምለው። አንዳንዱ ምን እናርግ የሚሉኝ ሰዎችም አልታጡም። ግን እኔ እንግዲህ አንዱንም አንዱንም እንደዚህ ኦፕራሲዮን ማድረግ አለብህ እንደዚህ ማድረግ አለብህ ብዬ መምከር አልችልም። ለዛውም ብቃት የለኝም። ግን ያው ከኔ ተሞክሮ ያቀረብኩትን ነገር ከዚህ የሚጠቅመውን መውሰድ የማይሆነውን ደግሞ መተው ነው ብዬ በመጨረሻም የሆነ የካስተር ኦይል አቅርቤ ነበረ። እሱ ደግሞ ያው በብዙ ነገር የተነገረለት ነው። ካስተር ኦይል በጣም ለእበጥ ለቱሞር ነገር ሲስት ነገሮች በጣም እንደሚያጎድለው ወይም ደግሞ እንደሚያጠፋው ነው የሚነገረው። እሱን ነገር ደግሞ በሻሽ ነገር አርጎ ባለበት እብጠቱ ባለበት አካባቢ ዘይቱን አርጥበሽ ወይም ደግሞ ዘይቱን በጨርቅ ነገር ተደርጎ ከዛ በዛም ዴይሊ መጠቅለል ማለት ነው እና ውጤቱ በጣም በጣም ቆንጆ ነው እና እሱንም ሞኩር ትላለሁኝ። ከዛ በተረፈ በአጋጣሚ የፕሮግራሞች የተከታዮች ደግሞ ሁለት ሰዎች እንደዚህ በዚህ ህመም እንዳሉ እና አንዷ በኬሞቴራፒ አንዷ ደግሞ ያው ታማ በፕሮሰሱ እንዳለች ነው የነገረችኝና በተመልካቾቼ ስም እና በእኔ ስም አላህ ሽፋ እንዲያወርድላቸው ከዚሁም እመኛለሁኝ። እንግዲያው ስለምታደርጉልኝ ትብብር ከልቤ ከልቤ እያመሰገንኩኝ ቪዲዮዬን ሌላ ሰውን ለማጋራት ላይክ ሼር ኮመንት ሳብስክራይብ በማድረግ ትብብራችሁ አይለየኝ በማለት ለዛሬው በዚህ እደመድማለሁኝ። በጣም አመሰግናለሁ።